ሁሉም ነገር እንዴ ቆ ደግሞ መግዛት አንድ ነው፣ ግን ቆይተ ነበር። ፅናት፣ ማውራት አለብኝ። እንደዚህ ስተሳሳት እኛ ሁለት ልጆች አንድ ላይ እንዲሆኑ ያቅማችን ሁሉ ሞከናላለ። ከዚህ በላይ ምንም ነገር ማድረግ አልፈልግም። በቃ እኛም በላይ ነው። ቤቱ ግን የሚጨንቅ ድባብ ነው ያለው። አንዳንድ አንቺ ሰዎች እሺ። ግን ልጁ አሁን የት ሄዳ? ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ባላችሁበት ሰላማችሁ ብዙት ይበል። እኔ ደህና ነኝ። እንግዲህ በፅናት ድራማ በክፍል ሀምሳ መተናል ማለት ነው ቤተሰብ። ሀሴት እንግዲህ አዲሷ እጮኛ የኪራ እጮኛ ወደ ነኪራ ቤት በሰላምታ ተቀላቅላለች። ከአባቷም ጋር እንዲህ እያለች ስልክ ስታወራ ነበረ። አባቷም እንግዲህ የመንገዱን ውጣውረዱን አውረዱን እየጠየቋት ነበረ። ያው መንገዱ አድካሚ ቢሆንም ብዙ ውጣውረድም ቢኖረው ሆኖም ግን በሰላም ደርሻ አለሁኝ፣ ሁሉም ነገር መልካም ነው፣ ሰላም ነው እያለች እንግዲህ ከአባቷም ጋር ስልክ ስታወራ ነበረ እንግዲህ ወደ እነ ኪራ ቤት የመጣችበት ምክንያት ልዝ ቤት የመጣሁበት ምክንያት ለምንና እንዴት እንደሆነ ባላቅም አባት የሚለኝን ነገር እሺ ከማለት ውጭ ምንም ማድረግ አልችልም ስትልም ነበረ ሀሴት። እንግዲህ የኪራ አባትም ሀሴትን በማየት እጅግ በጣም ተደስቷል። እናም ከሻምበል ጋርም ንግግር ሲያደርጉ ነበረ እና ቆንጆ አርጋ አደል ቆንጆ አድርጋ አደል እንዳያሳድካት እያለ እንግዲህ ሻምበልንም ሲያመሰግነውም ሲያደንቀውም ነበረ። እናም እንግዲህ በዛ መሀል እንግዲህ ኪራም እንግዲህ ወደ እነሱ ቤት በመምጣቷና በምታሳየው አክቶች እንግዲህ በጣም እየተገረመ ነው። ምንም እኮ የሴት አክት የላትም። ወንዶች ወደ ወንድነትም ቀይሮ ሲያወራትም ሲያናግራትም ነበረ። እንግዲህ ሀሴትም እነ ኪራ ቤት ያለውን ነገር በማየት ምንም አልተደሰተችም። እንደው የሚበልጥ ኪራን አሁን ይሄ ወንድ ነው የሚባለው እያለችም እንግዲህ ስትንቀው ነበረ። እናም ቤተሰብና ቤተሰብ በመነጋገር ብቻ ልጆቹን አንድ ላይ አንድ ቤት አስቀምጠው እንዲለማመዱና ወደ ፍቅር ዓለም ውስጥ እንዲገቡም እንግዲህ ቤተሰብ ነው የተመካከረው። እናም እንግዲህ በሚታየው እይታ ኪራም አልወደዳትም። እንግዳ ስለሆነች ብቻ እንዲሁም ደግሞ በልጅነትም ስለሚተዋወቁ አክብሯት እንግዲህ አልጋውንም ለቆላት ለተወሰነ ጊዜ። እንግዲህ ይሄ መኝታ ክላሴ ላንች ሆኗል ሲላትም ነበረ። እሷም እንግዲህ እኔ እኮ ሳሎን ሶፋ ላይ መተኛ ትችል ነበር ባትቸገር ጥሩ ነበር ስትለውም ነበር። አይ ምንም ችግር የለም በማለት እንግዲህ አልጋውን አስረክቧታል ማለት ነው። ከአልጋው ውልቅ ብሎ እንግዲህ በር ላይ ብዙ ነገሮችን ሲነጋገሩ ነበር። ከዛ በፊት መተኛት አለብኝም ስትል ነበረ። በዛ መሀል ግን አንዳንድ ነገሮች ሲነጋገሩ ጭራሽ በወሬ ንግግርም ሊጣጣሙ አልቻሉም። በዛ መሀል ግን መተኛት አለብኝ ጠዋት 12 ሰዓት ነው የምነሳው ስትልም ነበረ። ሀሴት ማለት ነው የምትሄጅበታለሽ? እንደ አስራ ሁለት ሰዓት የምትነሺው ሲላትም ነበረ ኪራ እሷም እንግዲህ የጊዜ አጠቃቀሟን እንዴት አድርጋ መጠቀምና ጊዜዋን እንዴት በአግባቡ መጠቀም እንዳለባት በጠዋት መነሳት እንዳለባት ስትነግረው ነበረ። እናም በቃኔ ብዙ ነገር አስተምርካለሁ ስትለውም ነበረ። እጅግ በጣም አርጌ አመሰግናለሁ ሲላትም ነበር። አንዳንድ ምክሮችንም ስትጣጥልበት ነበረ። ኪራማ አመሰግናለሁ፣ በጣም ከአንቺ ብዙ ነገር እማራለሁ እያላትም ነበር። በዛ መሀል እንግዲህ ብዙ ነገሮችን ወደ እሱ ስታወራ ነበረ እናም ኪራ እንግዲህ ከክላሱ ወጥቶ በኤደና ደሪ ብሏትም አመስግኗትም ይሰናበታታል። በር ላይ እንግዲህ በሩን ክፍት ሲያደረግ ጽናት ደግሞ እሱን ስትፈልግ ነበረ እና ምን ትሰሪያለሽ እዚህ ሲላት ነበር። ጽናትን አንተን እየፈለግኩ ነዋ ሳሎን ነው የምተኛው ብለክ ብርድ ልብስ ምናምን አዘጋጅቼልክ እያለ ስትቀርን የመጣወት ስትለውም ነበር። እና ቅናት ጀመረሽ እንዴ ሲላትም ነበር። እንዴ ለምንድን ነው የምቀናው በአንተ ነው እንደ ምቀናው ስትልም ነበረ ጽናት እናም እንግዲህ በዛ መሀል ጽናትዬ እንደምትወጂኝ አውቃለሁ አውቃለሁ፣ ትወጂኛለሽ እወድሻለሁ። ምንድነው የተቀየረው? ምን ሆነሽ ነው? እያለም እንግዲህ ለኪራ ለጥያቄው መልስ አቷል። ኪራም እንግዲህ በተደጋጋሚ ለመጠየቅ አልደከመም። ጽናት ግን ነገራቶቹን ድፍንፍና አድርጋ ለማንም አልተናገረችም። እሷም እንግዲህ በባለፈው ክፍል ለማንስ ነው የምናገረው ይሄን ነገር ስትልም ነበር። አንድም እንግዲህ የኪራ እናት የጤና ጉዳይ ያሳስባታል። ምክንያቱም ኪራ አግብቶ ወግ ማረጓን ከመሞቷ በፊት እናትየዋ ማየት ትፈልጋለች። ልጅ በመሀላቸው እንግዲህ የኪራ አባት ገብቷል። ሀሴትን አምቷል። የአብሮ አደጉን ልጅ ለልጁ መዳር ይፈልጋል። ከኑሯችን ጋር የኑሮ ደረጃንም እንግድ ዳስስ አድርጓል። ከኛ ቤት ጋር እንግዲህ የሻምበል ልጅ ትመጥነዋለች፣ ለኪራም ሲልም ነበር እንግዲህ። እናም የሻምበልን ልጅ ለልጁ መዳር ይፈልጋል። ጽናትዬ ደግሞ ከዚህ በፊት እንግዲህ ስለ ኑሮ ደረጃቸውም ስታወራ ነበረ ቤተሰቦች ይቀበሉኛሉ? እኔ እናንተ ቤት ሰራተኛ ነኝ፣ እኔ የገጠር ልጅ ነኝ እያለች እንግዲህ ከዚህ በፊት ቀደም ስትል ለኪራ አስጠንቅቀዋለች። ኪራ ግን ሁሉን ነገር ጠንቅቆ አውቆበት ውስጡንና ራሱን አሳምኖ ነበረ ጽናትን ፍቅሬ ብሎ እንግዲህ የልቤ ንግስት ብሎ ያቀረቧት። የፈራችው ነገር አልቀረም። የኪራ አባት እንግዲህ የሻምበልን አብሮ አደጉን እንግዲህ ከኛ ቤት ጋር ይመጣጠናል፣ የተከበሩ ቤተሰብ ናቸው እያለም እንግዲህ በደንብ አድርጎ ወዶ ፈቅዶ ነው ልጁን ለመዳር ዝግጁ የሆነው ማለት ነው። እናም ጽናት እንግዲህ የፈራችው ነገር አልቀረባትም። እና በፊት እንግዲህ በቤተሰቦችም ዘንድ ሆነ በጓደኞችም ዘንድ ሆነ በማህበረሰቡም ዘንድ አታፍርብኝም ወይ ስትለውም ነበረ። ኪራ ግን ሁሉን ነገር ውስጡን አሳምኖ ማንም አገባውም እኔ ነኝ ወደድኩሽ፣ እኔ ነኝ ማኖርሽ ብሏት ነበረ የልቡ ንግስት ያደረጋት። አሁን ላይ ግን ጽናት ትልቅ ፈተና ውስጥ ገብታለች። ቢያንስ እንኳን ይህ ነው ብላ ብትናገር ጥሩ መፍትሄ ይመጣ ነበረ። ነገር ግን ነገራቶችን እፍና አርጋ ይዛ ኪራን ከእሷ አጠገብ እንዲርቅ ያልሆኑ ነገሮችን እየተጠቀመች የድሮ ማንነቱን አምታ አሁን ፊት ለፊት ላይ እያወራች ኪራን እያበሳጨችው፣ ኪራን እያናደደችው ማድረግ የማይፈልገውን ነገር እንዳያደርግ እየገፋፋችው ነው። እናም አሁን ላይ ጽናትና ኪራ ፍቅራቸው እጅግ በጣም አደጋ ላይ ደርሷል ማለት ነው። ኪራ እባክሽ ንሹን ነገር ንገሪኝ ነው እያላት ያለው እናም እንግዲህ መፍትሄ የሚመጣለት ወይም የሚፈለግለት ነገር ነገሩን በደንብ አድርጎ ፊት ለፊት አውጥቶ ሲነገር ነበር። ጽናት ግን ልትናገር አልቻለችም። እናም እንግዲህ ኪራም መጠየቁን አላቆምም። ነገር ግን ጽናት እሱን እየተጣላች ማራቅ ነው የምትፈልገው። በዛ መሀል ግን አላስፈላጊ የሆነ ንግግሮችን ስትናገረውም ነበረ። ምኑ ነሽ ነው ምኑ ነሽ ነው እያለ በተደጋጋሚ ስጠይቃት ነበር። እኔ የሆንኩትን ማወቅ ትፈልጋለህ ስትለውም ነበር። እንዲያው በደንብ አርጌ ነው ማወቅ የሚፈልገው ሲላት፣ እንግራውስ ከኔ መራቅ አለብክ ስትለውም ነበረ። እናም እንግዲህ ሴት ልጅ ደፍሮ እንዲሁም ደግሞ ልጅን እንግዲህ በፍቅረኛውን በኩል ቢሆን እንግዲህ ቤት ልጇን የገደለችባትን እያነሳች እንግዲህ ኪራን ስትረብሸውና ስትጠዘጥዘው ነበር እሱም በቃ በጣም ይናደድባት እና በጥፊ ይመታታል። በጥፊ የመታት ነገር ምንም አልመሰላትም። ይቅር በለኝ ኪራ እየስትልም ነበር። በንዴት እንግዲህ ብን ብሎ ከቤት ወጥቶ ሄዷል። ኪራ ማለት ነው እንግዲህ ምሩና ናሆምም በሚሆነው ነገር ሁሉ በጣም እያሰቡና እየተከዙ ይገኛሉ። እና ምሩ ጽናትን ማውራት አለብኝ ስትል ነበረ ያው እንግዲህ አሁን ላይ ቤተሰብ እያያት ያለው ጽናትን በቅናት በኩል ነው። ጽናት እንደ ቀናች ነው። ነገር ግን የኪራ አባትና ጽናት ያወሩትን ሚስጥር ማንም ሰው አያውቅም። እናም በጣም ለማንም ሰው ያልተገለጸለትን ነገር ጽናት አፍና ይዛ ተቀምጣለች። ናሆምም እንግዲህ ኪራንና ጽናትን ለማቀራረብ ያላደረግነው ነገር የለም ከዚህ በኋላ እንኳን ምንም ነገር ማድረግ ያለብን አይመስለኝም፣ እያላት እንግዲህ አንዳንድ ነገሮችን ሲያወሩ ነበረ። ይበልጥ ደግሞ ሀሴት ከመጣሽ በኋላ እንደተቀየረች ነው እንግዲህ እያዩ ያሉት እና ምሩዬም፣ እኔም ማዝም ብያ ላያትም ጽናትን ማውራትና ማናገር አለብኝ እያለችም ነበረ። እናም በዛ መሀል እንግዲህ የጽናትንና የኪራን ፍቅር ዳሰስ እያደረጉ የራሳቸውንም ፍቅር ሲያወሩ ነበረ እና አሁንም ይማጸናታል ምሩን ፍቅሬን ተቀበይኝ አንድ ላይ እንሁን እያለም እንግዲህ እስካሁን ድረስ እየተማጽናት ይገኛል። ምሩም እንግዲህ አሁን ላይ ፍቅርን ትፈልጋለች፣ አብሮ መሆንን ትፈልጋለች። ግን የጤናዋ ሁኔታ በጣም ስለሚያሳስባት እኔም ስቃ እያዋነሰኝና እሱን ደግሞ ከኔ ጋር አድርጌ ማሰቃየት አልፈልግም፣ ይህ ማለት ራስ ወዳድነት ማለት ነው እያለች ምሩ በጣም ትፈራለች። ነገራቶችን ስለምታስተውል ማለት ነው እንግዲህ ናሆም ደግሞ እኔ አውቃለሁ ሁሉን ነገር እያለም እንግዲህ በፍቅር አምላክ እያለ ይለምናታል። እንግዲህ ምሩና ናሆምዬ እጅጉን በጣም የመቀራረብ ባህር ይፈጥረዋል። በዛ መሀል ግን በቃ ፍቅር መጀመር አለብን ብሎ እንግዲህ ሊስማት ሲቃረብ እንግዲህ በመሀላቸው ሐሴት መታ ታስደነግጣቸውና፣ በቃ እኔ መሄድ አለብኝ እናንተ ተጫወቱ በማለት እንግዲህ ናሆም ጥሏቸው ይሄዳል። እናም ሐሴት እንግዲህ ናሆምን በጥሩ እይታ አይተዋለች። ረዘም ያለ ወሬም እንግዲህ ቁመው ሲያወሩም ስለነበረ ይህ ልጅ በጣም ምስኪን ይመስላል ስትልም ነበር ለምሩ። ማንን ነው? ናሆምን ነው ስትላትም ነበር። አዎ ስሙ ናሆም ነው ስትልም ነበረ ሐሴት ማለት ነው። ምሩም እንግዲህ አዎ የዋህ ነው በማለት እንግዲህ ምግብ የሚበሉበትን ሳህን ብድግ በማድረግ ይበታተናሉ ማለት ነው። ምንድን ነው እኔ እኔ ከነሱ ጋር ስቀላቀል የሚበታተኑት እያለችም ሐሴት በጣም እየተገረመች ነው። እናም የዛ የነ ኪራ ቤት ነገር በጣም እየገረማትም እየተደነቀችም ትገኛለች ሐሴት ማለት ነው። እና እንግዲህ የክፍል ሀምሳ በዚህ ተጠናቆን ያየ ነው የምርም ግን ፅናት እያደረገች ያለችውና የወሰነችው ነገር ልክ ነው ብላችሁ ታምናላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡልን ማለት ነው። ውድና የተከበራችሁ ቤተሰብ ጽናት እንግዲህ ኪራን እየገፋችው፣ ኪራ በጣም ልቡ ልቅ እስኪል ድረስ ወዷታል። የራሱ አድርጎ ማኖር ይፈልጋል። ቤተሰብን ሁሉ ማስተዋወቅ ይፈልጋል። እሷ ግን እንግዲህ አልቻለችም ጽናት ማለት ነው። እናም በጣም ትልቅ ፈተና ውስጥ እና ቻይሌንጅ ውስጥ ነው ያለችው። መጨረሻቸው ግን ምን ይሆን ማን ነው ግን የነ ኪራ ቤተሰብ የኪራና የጽናት መጨረሻ የናፈቀው እንደኔ በጉጉት እኛ እንግዲህ ሰርጋቸውን እልል ብለን እንድራለን ስንል በመሀል እንግዲህ በፍቅር ውስጥ ብዙ መሰናክል እየገጠማቸው ነው የሰው ልጅ እንግዲህ በህይወት ሲኖር ብዙ መሰናክሎች ብዙ ጣውረዶች ብዙ ፈተናዎችን እንግዲህ እንደሚያጋጥመውም እያስተዋልን እንገኛለን እንግዲህ ጽናት እና ኪራ መጨረሻቸው ምን ይሆን? እናም እንግዲህ ውድና የተከበራችሁ ቤተሰብ የክፍል ሀምሳ እንግዲህ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሉም ዘንድ ተደራሽነት እንዲኖረው አድርጉ። ስለምታበረታቱኝ በጣም አድርጌ አመሰግናለሁ። በገጠመኝ ደግሞ ይህን ቻናል ለምትመለከቱ ሰብስክራይብ አይረሳ ማለት ነው ውድ ቤተሰብ እናም ሁላችሁም ግምታችሁን፣ ሀሳብ አስተያየታችሁን አስቀምጡ። ለዛሬ የነበረን ቆይታ ይህን ይመስላል። ባይ ባይ።